ሁሉ ሰላም ሁሉ መልካም። ሰላማችሁ በያላችሁበት በዝቶ ትርፍርፍ ይበልልን። እንግዲህ እስካሁን አብራችሁ ለቆያችሁ እናመሰግናለን። መልካም ቆይታ እንደነበረ ተስፋ እናደርጋለን። አሁን ቀጣይ እንግዲህ የምናቀርብላችሁ ካቆምንበት የምንቀጥለው የጀመርነው ታሪክ አላ ሴትን አላምንም የተሰኘው ማለት ነው። ወደዛው እናልፋለን። አብራችሁን ቆዩ። አህላምዬ ዛሬ አልመጣችም። ማንን ልጠይቅ? ለማና ቤት ልበል? አህላም ከሌለች መንገዱስ የት አለ? እረ እግሬስ እንዴት እሺ ብሎ ይራመድልኛል? ስልኬን ስላልያዝኩኝ ያለኝ አማራጭ በፍጥነት እቤት ደርሼ መደወል ነው። ጥያት መሄዱ ቢያስከፋኝም አማራጭ አልነበረኝም። በአቅራቢያዬ ባለ ታክሲ ገብቼ ተሳፈርኩኝ። ታክሲ ውስጥ ስንቀሳቀስ ቅርቅር ቅር ይለኝ ጀመር። ከትምህርት ቤት እየራኩኝ ስመጣ በመስኮት ዛሬ ተመለከትኩኝ። ለብዙ ደቂቃዎች ስፈልጋት የነበረችው አህላምዬ በር ላይ ቆማ ማያት መሰለኝ። የለችም ባርባ፣ ሆዴን ባርባር አለኝ። ሳላያት ላድር ነው ላለፉት ቀናቶች አስለምዳኝ የሄደችውን ጨዋታና ሳቅ ዛሬ የለም። መንገዱ ላይ ያሉ ሰዎች በፍጥነት ይራመዳሉ። የንዴትና የብስጭት ፊት የሚታይባቸው ሰዎች መንገዱ ላይ ቆመዋል። ለምን ተቆጡ? እነሱስ አህላምዬን ስላላዩ ይሆን? ታክሲ ውስጥ የተከፈተው ለስለስ ያለው ሙዚቃ ከሐሳቤ አባነነኝ። የአህላምዬ ፈገግታ ፊቴ ድቅን እያለ ያስቸግረኛል። ምናለ ሰዎች የሳቅን የሳቅን ስልት ይቅርታ፣ የሳቅን ስልት ከሷ ቢማሩ። ሰው ስለ ስልኩ ጥሪ ከሚቀያየር እያደር አዲስ የሚሆነውን የአህላምዬን ፈገግታ አንዴ ጥሪ ቢያደርግስ። ታክሲው ጉዞውን ቀጥሏል። እኔም ሙዚቃውን እየሰማው በሀሳብ ገስግሻለሁ። ለእኔ ከአህላምዬ ጋር ያሳለፍኳቸው አጭር ቀናቶች የራሳቸው ገጽ አላቸው። ዛሬ ግን አህላም የለችም፣ ትዝታዋ ግን አለ። የረጅም ጊዜ ሳይሆን ሰሞኑ የሆነ ዛሬ ላይ ግን ትዝታ የሆነ እኔ በትዝታ ወደ ኋላ ተመልሻለሁ፣ ታክሲው ግን ወደፊት ይነግሳል። አህላምዬ ከመጀመሪያው እለት ጀምሮ በተፈቀደላት መሰረት ልቤ ውስጥ ገብታ እግሮቿን አኮራምታ ቁጢጥ አለች። ሁላ ውላ ስታደር ተንፈራጣ ተቀመጠች። በቆይታዋ ደግሞ በጀርባዋ ጋደም አለች። ስትከርም ጭራሹኑ ጓዟን ጠቅልላ ይኸው መከረኛ ልቤ ላይ ተኛችበት። እቤት ስገባ እናቴ የተለመደውን ፈገግታዋን አሳየችኝ። ሳያት ድካሜ ይጠፋል፣ የመኖር ፍላጎቴ ያይላል። አንድ ልጇ ነኝ። ለእኔ ብዙ ሆናለች። ከትምህርት ቤት ስመጣ ውጊያ ሄጄ እንጂ ተምሬ የመጣሁ አይመስላትም። ራበህ፣ ደከመህ፣ ምን አዲስ ነገር አለ የዘውትር ጥያቄዎቿ ናቸው። ማሚ ዛሬ እነዚህን ጥያቄዎቿን ለማስተናገድ ፈቃደኛ አይደለሁም፣ በልቤ አልኩኝ። ዛሬ ፀሐይ መች ወጣች? ዛሬ ከተማው ላይስ መች ሴት ነበረ? ዛሬ ከተማው ላይ ማን የሳቀ አለ? ሴትም ሳቅም ፀሐይም አልነበሩም። ስለዚህ ስለ የትኛው ልንገራት? ስልኬ ጋር ለመድረስ ጓግቼ ማሚን በቅጡም ሰላም ሳልላት ወደ ክፍሌ ገባሁኝ። ምን ያደርጋል፣ አህላምዬ አልደወለችም። ጨካኝ። ደህና ነኝ፣ በሰላም ነው ያልመጣሁት አትልም። ያስባል፣ ይጨነቃል፣ ያስባል አታስብም። ደህናም ባትሆንስ? የሆነ ነገር አጋጥሟት ቢሆንስ? የመኝታ ቤቴ በር ተከፈተ። እናቴ ናት። ማሚ የድሮ አራዳ ነች፣ ቀለልስ ሲላት ከትዝታዎቿ ማህደር ታጋራኛለች። ዛሬ ግን አንድ የፈለገችው ነገር እንዳለ ያስታውቅባታል። ሳድዬ ስትጨርስ ሳሎንና እየበላን ማውራህ ነገር አለ አለችኝ። እሽ ብዬ ወደ ስልኬ ተመልሼ አህላም ጋር ደወልኩኝ። ስልኳ አይነሳም። ከአንድም ሶስቴ ደውዬ አታነሳውም። ድንገት አንድ ነገር ትዝ አለኝ። ወንድሟ ቀጣይ ለሶስት ሳምንት ከሄደበት በያዝነው ሳምንት ይመጣል ብላኝ ነበር ቁርጥ ቀኑን ባትነግረኝም ወንድሟ መጥቶ ይሆናል ብዬ እኔም ተረጋጋሁኝ። ልብሴን ቀይሬ ሳሎን ገባሁኝ። ማሚ ሳሎን ላይ ባለው መጅልስ እንደ ልዕልት ተቀምጣለች። ዝምታዋን ለመስበር ማሚ፣ አንዳንዴ ትኩር ብዬስ አይሽና ምን ያህል እድለኛ ብሆን ነው አንቺን እናቴ አድርጎ የሰጠኝ ብያ አስባለሁ ብዬ ግንባሯን ሳንኳት እናቴም ምንም ከመናገሯ በፊት ከጥያቄ ነው የምትነሳው። ትምህርት እንዴት ነው እና ተያያዥ ጥያቄዎች በተርታ ከመለስኩኝ በኋላ ሁሌም ስለ አባቴ ስታነሳ እንደምትሆነው አንገቷን አቀርቅራ፣ ሰአድዬ ወይዬ ማማ ጠጋብዬ ታፋዋ ላይ ተኛው። እሷም ባባ ከሞተ በኋላ የስራው ሁኔታ መስመር ለማስያዝ ሞክሬያለሁ። አሁን እየደከመኝ ነው። ኃላፊነቱን እንድትረከበኝ እፈልጋለሁ። ይህ የሚሆነው አሁን ሳይሆን የዚህን ዓመት ትምህርት ስታጠናቅቅ ነው። የኮሌጅ ትምህርቱንም በማታው ክፍለ ጊዜ ትቀጥላለህ። ለዚህም እስከ ክረምቱ ረዥም የማሰቢያ ጊዜ አለ። እስከዚያው ድረስ ግን ቅዳሜና እሁድ አብረን እንወጣለን አለችኝ። ባባ ጠንካራ ነጋዴ ነበረ። ዘጠነኛ ክፍል እያለሁኝ ነበር ድንገት በተከሰተበት የልብ ህመም ነው ያረፈው። ባባ ተቆፍሮ የማይደረስበት ጥልቅ የሀሳብ ሀብት፣ ከሰማይ የራቀ ምልከታ የነበረው ነበር። አላህ የጀነት ይበለውና ሁሌም ምክሩ እናትህን አደራ ነበር። አደራዬን ማስቀየም አልፈልግም። ዩኒቨርሲቲ ገብቼ መማር ብፈልግም የእርሷ ፍላጎት ከሆነ ከእሷ የሚበልጥ ነገር የለምና ሀሳቧን እንደ እንደምቀበል ነገርኳትና ግንባሯን ስሜ ወደ ክፍሌ አመራው። ፀሐይ ጠልቃለች። ቢሆንም አሁንም አህላም ስልክ አታነሳም። ልቤ ፍርሃት ፍርሃት አለው። ውጣና ብረር ብረር አለኝ፣ እቤታቸው ሂድ ሂድ አለኝ። የወጣችልኝ የህይወት ፀሐይ በደንብ ሳላያት የጠለቀችብኝ መሰለኝ። ነገ ጠዋት የመጀመሪያ ስራዬ ሰፈሯ ሄዶ መውጫዋ ጋር መከታተል ነው። ቢያንስ ደህንነቷን አረጋግጬ እመልሳለሁ ብዬ ጋደም አልኩኝ። በዛችው ቅጽበት ከኔ ኬት መጣ የማይባል እንቅልፍ ጭልጥ አርጎኝ ይዞኝ ሄደ። አይነጋ የለ ነጋ። የመጀመሪያ ስራዬ ወደ አህላም ስልክ መደወል ነበር። ስልኳ ጥሪ አይቀበልም። ፍራቴ ይበልጡኑ ጨመረ። ማታ አይነሳም፣ አሁን ደግሞ ዝግ ነው። ምን ሆና ይሆን? የዚህን ጥያቄ መልስ ያለው እቤቷ ደጃፍ ስደርስ ነው። ደህንነቷን አረጋግጬ ወደ ክላስ እገባለሁ ብዬ አንድ ሰዓት ከቤት ወጥቼ ላዳ ይዤ ወደ ሰፈራቸው አቀን ነው። ወደ መንደራቸው መግቢያ ጋር የመኪና መጨናነቅ አለ። እዛ ስደርስ ሁለት ሰዓት ሆኗል። በዚህ ሰዓት የመኪናው ግርግር ስላልገባኝ ባለላዳውን እዚህ ጋር አቁመውና እኔ ደርሼ ልምጣ ብዬው ወደ ሰፈራቸው ገባሁኝ። ድንኳን፣ እግሬ ተንቀጠቀጠ፣ ትንፋሽ አጠረኝ፣ እይታዬ ተጋረደብኝ። ጥቁር ዩኒፎርም የለበሱ ሴት ተማሪዎች ከሩቅ ይታዩኛል። አዎ ድንኳኑ እነ አህላም በር ላይ ነው። ዙሪያውን ደግሞ የትምህርት ቤታችን ዩኒፎርም የለበሱ ተማሪዎች አሉ። የፈራሁት። ወደ ድንኳኑ ተራመድኩኝ። እልፍ እልፍ አላፍ ሰዎች በድንኳኑ ዙሪያ ላይ ቆመዋል። በሀዘን ልባቸው የተሰበረ ለእንባቸው ገደብ አላበጅ ያሉ ሴቶች ይታዩኛል። የማየው ነገር ህልም እንጂ እውን አይመስልም። እኔ ልጄ የሚሉ የሲቃ ድምፆች ከትላልቅ እናቶች ይሰማል። ውሃ ሆንኩኝ። እየተርበተበትኩኝ ቢሆንም ወደ ድንኳን ውስጥ ገባሁኝ። ክፍት ወንበር ስቤ ተቀመጥኩኝ። ማንን ልጠይቅ? አህላም የት ሄደች? ማንስ ነው የሞተው? መልስ የሚያስፈልጋቸው ጥያቄዎቼ የኔን የነገን ተስፋ በጉልህ የሚያሳዩ ወሳኝ ነጥቦች። ልጇ ደህና ነው፣ ሙቀት ክፍል ገብቷል። ምስኪን በወጣትነቷ ተቀጨች። እስከ መቼ ድረስ ነው ግን በወሊድ ምክንያት የሚከሰት ሞት የሚያበቃው? የሚል ድምፅ ከወደ ጆሮዬ ዘልቆ ገባ። ልሳቅ ወይስ እልል ብዬ ድንኳኑን የሰርግ አዳራሽ ላስመስለው? የጎመዘዘው ሕይወቴ ወደ ጣፋጭነት ሲቀየር ታየኝ። የጠፋው ብርሃኔ ደምቆ ሲበራ ታየኝ። አህላም አልሞተችም። እነሱ ጋር ግን የሆነ ሰው ሞቷል። ሞት ደግሞ ለማንም አይቀርም። መቅረት ያለበት ደግሞ ለአህላም ብቻ ነው። አህላም አልሞተችም። ልቤ ተረጋጋ። ሰው እንዴት ለቅሶ ላይ ሟችን ያማርጣል? የዚች ልጅ መሞት ህልሙን ያጨለመበት ስንት ሰው አለ? ጨካኝ አልኩኝ ራሴን ለራሴ። ደስታ ስል በሰዎች ሞት ላይ ምሳለቅ፣ ፍቅር ወይስ ራስ ወዳድነት? ብቻ አላውቀውም። የማውቀው አህላም አለመሞቷን ነው። ድንኳኑን ለቅቄ ስወጣ በአይን የማውቀው የግቢያችን ተማሪ አየሁት። ጠጋ ብዬ ሰላም፣ እንዴት ነህ የሚለው ጥያቄ አስቀደምኩኝ። እሱም ሞቅ ያለ ሰላምታውን ከሰጠኝ በኋላ ማን ሞቶ ነው አልኩት፣ የሟችን ትክክለኛ ማንነት ለማረጋገጥ። የክላሳችን ተማሪ እህት ነች፣ ድንገት በወሊድ ምክንያት ነው የሞተችው አለኝ። ኦ፣ የአህላም እህት አላህ የጀነት ይበላት። አመሰግናለሁ፣ ሰላም ሁን ብዬው አለፍኩኝ። ማታ ደግሜ ስለምመጣ ወደ ትምህርት ቤት መሄድ ነበረብኝ። ላዳ ውስጥ ገብቼ ወደ ትምህርት ቤት አቀናሁኝ። እነዚያን አስጠሊታና አስቀያሚ ምሽቶች አልፌ ዛሬን ደርሻለሁ። አይ ፍቅር እስረኛ አድርጎኛል ያውም በአንድ ጠባብ ክፍል ውስጥ የሚያሳዝነው ያሰረችኝ መታሰሬን በስሩ በእስሩ ውስጥ የሚደርስብኝን ስቃይ ምንም አታውቅም። እሷ ዛሬ የሀዘን እስር ቤት ላይ ነች፣ እኔም ጋር ድንኳን አልተደኮነም እንጂ የመወዳትን ልጅ ሳላይ ሁለት ቀን ሞልቶኛል። ታዲያ ከዚህ በላይ ለእኔ ምን ዱብዳ አለ? ምሽቱን እነ አህላምዬ ጋር ላሳልፍ ብዬ ከትምህርት ቤት መልስ መኪና አስፈቅጄ ለቅሶ ቤት ሄድኩኝ። ከቀኑ ቀለል ያለ ሰው ቢኖርም አሁንም ሰዎች ይታያሉ። አህላምን ማግኘት አለብኝ፣ ግን እንዴት? የቤተሰቡ አባል የሚመስል ሰው ውሃ ይዞልኝ መጣ። እኔም ይቅርታ ወንድም፣ አህላምን ማግኘት እችላለሁ? ከተረጋጋች አልኩት። ትኩር ብሎ አይቶኝ ይቻላል፣ ማን ብዬ ልንገራት ማን በላት፣ በመከራ ውስጥ ሆኖ ስለ አንቺ የሚያስበው፣ ጦርነትም ውስጥ ሆነ ስለ አንቺ ሰላም ለብዙ የሚጨነቀው፣ በሞትም ውስጥ ሆኖ ስለ አንቺ በህይወት መኖር የሚያስበው፣ ወንጀለኛ ሆኖ ስለ አንቺ ጽድቅ ከራሱ በላይ የሚያስጨንቀው ሰኢድ ይባላል። ሰኢድ ሰኢድ ብላት በላት አልኩት። ከነ ሀሳቤ መለስ ብዬ ብዙ ሳይቆይ አህላምን ይዟት መጣ። ልጁንም የመልካም ሰው መገለጫ አድርጌ አሰብኩት። የፈረሰውን የፍቅር ድልድይ ገንቢ መሐንዲስ ነው ብዬ መሰከርኩለት። የፍቅር ጥም ቆራጭ መልካም ሰው ከቶ ከሱ ውጪ እንዴት ይኖራል?